በስተ መጨረሻ እንግዲህ የሄርሜላ ሴራ እንደተሳካ በደንብ አይተናል። በትላንትናው ዕለት እጅግ በጣም በሚያሳዝን ሁኔታ እንግዲህ አብርሃምም ፕራንክ በሚለው ሰበብ በተለይ በደንብ አድርጋ በወጥመድ እንዳጠመደችው እንግዲህ አይተናል ማለት ነው። እንግዲህ በስተመጨረሻ ሩታ ተገኝታ ነበር። ምንድነው የተፈጠረ? እጅግ በጣም የማታምኑ ነገሮች ተፈጥሯል። በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ ወደ ጉዳያችን እንግዲህ፣ በትናንትናው ዕለት በሚገርሙ ሁኔታ በተለይ ሩታ ቦታው ላይ ተገኝታ ነበረ። ሄርሜላ ላይ ያሰበችው ፕራንክ እንደነበረ እና በዛን ሰዓት እንግዲህ አብርሃምን ፕራንክ ለማድረግ ከአንተ ጋር ካላደርኩ ወይም ደግሞ አብረን ካላደርን እንግዲህ ሞቼ ይገኛለሁ ብላ እጅግ በጣም ስታስጨንቀው እንደነበረ በደንብ እናስታውሳለን። እንግዲህ ሀሳቧንም ጭምር ነው ያሳካችው ብሎ በጣም ብዙ ሰዎችም እየተናገሩ ይገኛሉ። ምክንያቱም እንግዲህ ከዚህ በፊት ይህንኑ ነገር መድገም ትፈልግ እንደነበረ ከዚህ በፊት አንድ ፕራንክም ሰርታ ነበረ። በቡታጅራ የሰራችው አንድ ፕራንክ በተለይ እንግዲህ ሁላችንም እናስታውስ። ፕራንክ ነው፣ ምክንያቱም በዛ ሰዓትም ተመሳሳይ የሆነ ነገር ነው ያደረገችው። በዛን ሰዓትም እንግዲህ ከአንተ ጋር ካላደርኩ ብላ እጅግ በጣም ብዙ ነገሮችን ስትፈጥር እንደነበረ በደንብ እናስታውሳለን። በስተ መጨረሻ እንግዲህ ፕራንክ ነው ብላ እንኳን ያንን ተናግራ ነበረ። በዛሬ እለት እንግዲህ ያው በጣም በሚገርም ሁኔታ ሩታ ከተገኘች በኋላ ምን እንደተፈጠረ በደንብ አድርጌ ነግራችኋለሁ። እንግዲህ የአብርሃም ትልቁ ጥፋት ነው ተብሎ የተነሳ ነገር፣ የመጀመሪያ ነገር በተለይ በሩንም ከፍቶ ለእሷ መተው ወይም ደግሞ እሱ ብቻ ሳይሆን ደግሞ ከሄርሜላ ጋራ እጅግ በጣም የጠበቀ ግንኙነት መፍጠሩ እንደ እንድትዳፈረው ወይም ደግሞ የፈለገችውን ነገር እንድትጠይቀው ያንን መንገድ እንደከፈተላት ነው በደንብ የሚያስረዳ ይሄ እንግዲህ የአብርሃም የራሱ ጥፋት እንጂ የሄርሜላ ጥፋት ብቻ አይሆንም ምክንያቱም እንግዲህ ያው ሄርሜላ የምትፈልገውን ነገር ታውቃለች አብርሃም ግን በጭራሽ በጭራሽ የሚፈልገውን ነገር በግልጽ መናገር የማይችል ራሱን ችሎ መቆም ማይችል እጅግ በጣም ውስብስብ ነገሮችን የሚያደርግ በዛ ላይ ደግሞ እንግዲህ እጅግ በጣም አስቸጋሪ የሆነ ሰው ሆኖ ቁጭ ብሏል ማለት ነው። እንግዲህ በትናንትናው ዕለት የሄርሜላ ፊት በጣም ሲቀያየር ነበረ። በተለይ እንደ ደስታ የሚሰማ አይነት ስሜት ነው ያሳየችው። በተለይ ሩታ ስትመጣ ደግሞ እጅግ በጣም እንግዲህ ደስ ብሏትም ዘና ነገር ብላለች፣ እራሷን ለማሳየትም ያክል እንግዲህ ወደ በሩ ጠጋ ስትል በደንብ አይተናል። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር እንግዲህ በጣም ከዚህ በፊትም በተደጋጋሚ ስናወራ የነበረው ሄርሜ ላ ያሰበችው ወይም ሴራ እጅግ በጣም በጥሩ ሁኔታ እንዳሳካች ነው እንግዲህ በደንብ የሚያሳየው። እንግዲህ በተለይ አብርሃም ደግሞ ያጠፋው ትልቁ ጥፋት በተለይ ሩታ ስትመጣ በዛን ሰዓት መደናገጥ አልነበረበትም። ልክ ምንም ነገር እንዳልተፈጠረ ወይም ደግሞ ምንም ነገር እየተደረገ እንዳልሆነ አይነት ነገር አድርጎ በሩ መክፈት ነበረበት እንጂ በር ላይ እንዴት እሷን ይከለክላታል ወደ ውስጣት ገቢም በጭራሽ ብሎ እጅግ ሲከራከራት እንደነበረ በደንብ እናስታውሳለን። በዛን ሰዓት እንግዲህ ሩታ በጣም ጥርጣሬ ውስጥ እንደገባች እና በስተመጨረሻ ወደ ቤቱ ስትገባ እንግዲህ ቪዲዮም እንደተጠናቀቀ በደንብ እናስታውሳለን። እንግዲህ በዛሬ እለት ደግሞ በጣም በሚገርማችሁ ሁኔታ ከዛ በኋላ ምን ተፈጠረ? እጅግ በጣም ትልቅ ጭቅጭቅ ተፈጥሯል። እጅግ በጣም የሚያሳፍሩ ንግግሮችንም ሲደራረጉ ነበር በተለይ ከሄርሜላ ጋራ እጅግ በጣም ሲጣሉ ነበረ። እሱም እንግዲህ በጣም ግራ ተጋብቶ የሚያደርገውን ነገር አቶ፣ የሚናገራቸው ቃላቶች ራሱ እጅግ በጣም የሚያስቁ አይነት ቃላቶች ነበሩ። ምክንያቱም እንግዲህ ተደናቅጦ ነበረ አብርሃም እንግዲህ እንዳደረገ አይነት ሰው ስሜቱን ሲገልጽ ነበረ። ምክንያቱም በጣም ሲጠራጠር ነበረ። በተለይ ሩታ ስትመጣ እጅግ በጣም ተደናግጦ የሚያደርገውን ነገር አቶ፣ በስተመጨረሻ ምሷን አላስገባት ብሎ እንግዲህ በስተመጨረሻ እንደምንም ብላ ስትገባ ደግሞ ሌላ ፊት እያሳየ እንደነበረ እና አንዳንድ ነገሮችም ስትጠይቀው እጅግ በጣም ተደናግጦ እንግዲህ የሚናገር ነገር አቶ ነበረ። ይሄ ሁሉ ነገር እንግዲህ የሚፈጥረው አብርሃም በራሱ ጉዳይ ነው። ምክንያቱም በተደጋጋሚ ማለት ይቻላል ሽማግሌዎችም ተሰብስቦ ጋሽዬም በጣም ብዙ ጊዜ በተለይ እህቱን ብዙም ጭምር እንግዲህ በጣም ስትመክረው ነበረ። ከሌሎች ሴቶች ጋር ያለን ግንኙነት እዚህ ላይ አቁም ተብሎ በጣም ብዙ ብዙ ነገር እንግዲህ ሲባል ነበረ። በጭራሽ አልሰማም ያለው እንግዲህ አብርሃም። በዚህ ሁኔታ ህይወቱ ሊመሰቃቀል ጫፍ ላይ ደርሷል ማለት ነው። እንግዲህ ሩታ ካሁን በኋላ ትልልቅ ውሳኔዎችን ልትወስን ትችላል ለች የመጀመሪያው ውሳኔ እንግዲህ እንደምታውቁት በተለይ ከወለደች በኋላ ለአምስት ዓመታት ወደ ቤቱ እንዳይጠጋ ወይም ደግሞ ወደ እሷ እንዳይጠጋ ማስደረግ ትችላለች። ምክንያቱም እንግዲህ ያውቺ ታርጓል ወይም ደግሞ ትዳሩ ላይ ስለሄደ ምንም ፍቺ እንኳን ሳይደረግ እንደዚህ አይነት ነገር ስላደረገ በህግም ልታስጠይቀው ትችላለች። ያ ብቻ አይደለም። እንግዲህ እሱም ብቻ ሳይሆን ትዳር መሀል ላይ የገባችውም ሄርሜላም በስራት ሞላ ልትቀጣ ትችላለች። ምክንያቱም ደግሞ እንግዲህ እንደምታውቁት የሰው ትዳር ውስጥ ገብቶ እንግዲህ ሌላ ነገር ማድረግ በኢትዮጵያ ሕግ መሰረት እንግዲህ ወንጀልም ጭምር ነው። ምክንያቱም ያልተፋቱ ሰዎች መሃል እንግዲህ ገብቶ የተለያዩ ነገሮችን ማድረግ ወይም ደግሞ እጅግ በጣም የሚያስጠሉ ንግግሮችን ማድረግ የሚሆን ሌላ ሪሌሽንሽ በመጀመርም ቢሆን በሕግም የተከለከለ ስለሆነ ይሄ ነገር በጣም መጥፎ ይሆንባታል ብዬ ነው የማስበው። የምታደርገውን ነገር እንግዲህ እሷ በደንብ አስባበት እያደረገች ቢሆንም አብርሃም ግን በፍጹም በፍጹም የሚያደርገውን ነገርም አያውቅም። በዛ ላይ ደግሞ አላማውም እንግዲህ ሊገባን አልቻለም። ወይ ወደ ሩታ ከልቡ ተጸጽቶ አልተመለሰም፣ ወይ ደግሞ ወደ ሄርሜላም ህይወት በደንብ አድርጎ አልገባም። እሷንም ግራ እያጋባት እንደሚገኝም በደንብ እናውቃለን። በተለይ እንግዲህ ያው ጋሽዬን እንደምታውቁ በዚህ ጉዳይ ላይ እጅግ በጣም ሲሪስ ናቸው። ምክንያቱም እንደዚህ አይነት መጨማለቆችን እንግዲህ በጭራሽ አያስተናግዱም። ከዚህ በፊትም በጣም በብዛት ማለት ይቻላል ሲናገሩ ነበረ። የልጅ ጨዋታችሁን አቁሙ ብለው እንግዲህ በጣም ሲቆጡ እንደነበረ በደንብ እናስታውሳለን። አብርሃምንም ጭምር እንግዲህ ልጅ ነው ብሎ ሲጠሩት በተለይ አላዋቂነቱን ወይም ደግሞ እጅግ በጣም በጣም እንግዲህ ጥሪ እንደሆነ ምንም የማያውቅ በዛ ላይ ኃላፊነት መውሰድ የሌለበት ትዳር እንኳን መመስረት የሌለበት ሰው እንደነበረ ብሎ እንግዲህ በደንብ አድርጎ ልኩን እየነገሩት እንደነበረ በደንብ እናስታውሳለን። አብርሃም እንግዲህ በራሱ መንገድ ብቻ ስለሚጓዝ እና አይኑን ጨፍኖ ሁሉም ነገር እንግዲህ ወደፊት ስለሚያደርገው እጅግ በጣም ብዙ ነገሮችም እየገጠሙት ይገኛሉ። እሱም ብቻ ሳይሆን እንግዲህ በዚህ ሰዓት ሩታን እጅግ በጣም እያሳዘናት እጅግ በጣም እንግዲህ እንድታዝን በተለይ የእርግዝናዋ ጊዜ እጅግ በጣም ከባድና ሐዘን የተሞላበት እንዲሆን አድርጓል ማለት ነው። ለዚህም እንግዲህ ኃላፊነት መውሰድ አለበት ብለን እናስባለን። ምክንያቱም እያንዳንዱ የሚያደርጋቸው ነገሮች አብርሃም ሆን ብሎ እስከሚመስል ደረጃ ድረስ እንግዲህ ደርሷል። ምክንያቱም ተው የተባለውን ነገር በጭራሽ መተው ስለማይፈልግ በጣም ብዙ ሰዎችን እንግዲህ በተደጋጋሚ እየጎዳ ይገኛል። በተለይ እንግዲህ ሩታ በዚህ ጉዳይ ላይ እጅግ በጣም ስትጎዳ ነበረ። አሁን ደግሞ የባሰ የበለጠ በደንብ አድርጎ እንደጎዳት እንግዲህ በደንብ አይተናል ማለት ነው። ድሩታ ላይ እንግዲህ ምንም አይነት የምንፈርደው ፍርድ የለም ምክንያቱም ይሄ ሁሉ ጥፋት የመጣው ከአብራም እንጂ ከሄርሜላም ጭምር አይደለም። ምክንያቱም እንግዲህ ለሄርሜላ ፊት ስለሰጠ ብዙ ነገርም ሲያደርግ ስለነበረ ያንን ነው እንግዲህ በደንብ ያየ ነው ማለት ነው። በሌላ በኩል እንግዲህ ያው አንዳንዴ በተለይ ካሜራ ይኖራል ብሎ ሊያስ መስል ሞክሮ ነው እንጂ አብርሃም ስለተጠየቀ ወደኋላ ኋላ ሚል አይነት ሰው አይደለም በጭራሽ። እንግዲህ ሄርሜላ ጠይቃ ዝም የሚል አይነት ሰው ወንድ አይደለም ብሎም በጣም ብዙ ሰዎችም ሲናገሩ ነበረ። የአብርሃም ጸባይ እንግዲህ እጅግ በጣም አሳሳቢ እንደሆነ እና ብዙ ሰዎች ጋም ገምቱ እጅግ የወረደ እየመጣ እንደሆነ በደንብ ያሳያል። ስለዚህ እንግዲህ ነገሮች በጣም ከሩ እንደነበረ በትላንትናው ዕለት በተለይ ሩታ ከመጣች በኋላ በጣም እንደከረረ፣ እና ሩታም በጣም እንደተናደደች ለመስማት ችለናል። እንግዲህ ያገኘነው ነው መረጃ ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሆነላችሁ።